እስቲ አሜን። ኢየሱስ ክርስቶስ ይባረክ፣ ኢየሱስ ይባረክ፣ ኢየሱስ ይባረክ። አንድ ቀን ይጠቅመናል ብዬ ነው። ስንቶቻችሁ ሃሌሉያ ትላላችሁ? እሺ፣ ሳጠቃለል ዛሬ እኔና እናንተም በእግዚአብሔር ቤት ውስጥ ተተክለን ሥር ሰደን ካልኖር ካልኖር ካልኖር በእግዚአብሔር ቤት ውስጥ በእግዚአብሔር ፍርሃት ነው የሚኖረው። ምንም የሚያስመካ ነገር የለም። ከአባቶችም ሲያስተምሩኝ ይህን ነው ልቤ ውስጥ ሁልጊዜ የማስቀምጠው። እነርሱንም ስመለከት በእግዚአብሔር ቤት ውስጥ በትህትና ሲኖሩ ነው የማየው። ከነሱ የቀዳሁት ነገር ይሄ ነው። በእግዚአብሔርም ቃል ውስጥ የማስተውለው ነገር ይሄ ነው። በእግዚአብሔር ቤት ውስጥ በትህትና ነው የሚኖረው። ዝም ብለን በትምህርት ነፋስ ወዲና ወዲያ እያለን የምንመላለስ ሰዎች ካለን ታላቁ ልጅ በቤት እያለ ግን በቤት ውስጥ ያልተተከለ ሆኖ ኖረ። ለእኛም እንደዚሁ ነው የሚሆንብን። በእግዚአብሔር ቤት ውስጥ ስር ሰደ ለመኖር በጣም መጸለይ አለብን። የእግዚአብሔርን ምግብ መብላት አለብን። የእግዚአብሔርን ቃል ሁልጊዜ መመገብ አለብን። ስራችን የሰደደ መሆን አለበት። የተለያየ ንፋስ እንዳይነቅለን የተለያየ ነገር ከቤቱ ነቅሎ እንዳይወጣን በጣም ከእግዚአብሔር ጋር የተጣበቀ ከስጦታችን በላይ ስጦታውን ከሰጠው አምላክ ጋር ከተደረገልን ይልቅ ያደረገልን ነገር ጋር እግዚአብሔር ይመስገን። ከእጁ ይልቅ ሕልውናው ኢየሱስ ሲባረክ መገኘቱ፣ መንፈሱ በእርሱ ውስጥ መኖር ትልቅ ዋስትና ነው ብዬ አስባለሁ። ታላቁ ልጅ በቤት እያለ ግን በቤት ውስጥ ያልተተከለ ሆኖ እንደኖረ ነው የምንመለከተው። ታላቁ ልጅ እርሻ ውሎ ቤት ግን ያልገባ ልጅ ነበረ። የጠፋው ልጅ ከቤት ተነቅሎ ስለወጣ ነው የጠፋው ልጅ የምንለው። ትልቁም ልጅ እቤት ውስጥ እያለ የጠፋ ልጅ ነበር። የሚገርም ያኛው አንዴ ለይቶለት ወጥቷል። ለካ እቤት ውስጥም እያለ መጥፋት አለ። ቤት ውስጥ ያሉ የጠፉም አሉ። ይህንን ቃል ላንብብና፣ ይሄ ትልቁ ልጅ ሉቃስ 15 25 ላይ 15 25 ላይ እንደዚህ ይላል የእግዚአብሔር ቃል። ታላቁ ልጅ በእርሻ ነበረ። በጣም ነው ልቤን የሚነካኝ። ታላቁ ልጅ በእርሻ ነበረ፣ መቶም ወደ ቤት በቀረበ ጊዜ የመሰንቆና የዘፈን ድምጽ ሰማ። ከብላቴኖቹም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድምህ መጥቷልና በደና ስላገኘው አባት የሰባውን ፊሪዳ አረደለት አለው። ተቆጣም፣ ሊገባም አልወደደም። አባቱም ወጥቶ ለመነው። እርሱ ግን መልሶ አባቱን ነው ይህን ያህል አመት እንደ ባሪያ ተገዝቼልሃለሁ፣ ከትእዛዝም ከቶ አልተላለፍኩም ለኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኝም። ነገር ግን ገንዘብን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድክለት አለው። እርሱ ግን ልጄ ሆይ አንተ ሁልጊዜ ከእኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበር ያው ስለሆነ ጠፍቶም ነበረ ስለተገኘ ደስ እንዲለን ፍስሐም እንድናደርግ ይገባናል አለው፣ ይላል ከዚህ ካነበብነው ክፍል ተነስተን በቤት እያለ ግን የጠፋ ሰውን ማሳያ ጥቂት ነገር እንመለከታለን ልጁ ከተናገረው ንግግር ነው አንድ ነገር ያስተዋልኩት ይህን ያህል አመት እንደ ባሪያ ተገዝቼ ልሃለሁ ከትዛዝ ከቶ አልተላለፍኩም ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኸኝም አለው ይላል እና የዚህ ልጅን አነጋገር መዘንኩት የዚህ ልጅ አነጋገር በቤት እያለ ግን የጠፋ መሆኑን ያሳያል ለልጅነት የፍቅር ተግባሩ ሁልጊዜ ሙገሳ፣ ምስጋና አባቱ ነው። እርሱ ልጅ ነው። ስለዚህ የአባትና የልጅነት ግንኙነት ነው። በአባቱ ቤት በልጅነት በልጅነት ጸጋው ማድረግ የሚገባውን ነገር በፍቅር በፍቅር